ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። ያላችሁን ገንቢ ሀሳብ አስተያየት በኮንሰክሽን ላይ ጻፉልን። ታዋቂ አርቲስትና ቀንደኛ የአርሰናል ደጋፊዎች አንዱ የሆነው ሄኖክ ድንቁ ከባድ የመኪና አደጋ እንደደረሰበት ስንሰማ ከልብ አዝነናል። ሄኖክ ድንቁ ባለፈው ሰኞ ሰኔ 16 ቀን 2017 ዓመተ ምህረት በዳይሬክተርነት እና በፕሮዲሰርነት የመጀመሪያውን የሲኒማ ፊልሙ መስራት በጀመረበት በስምንተኛው ቀን ጠዋት አራ ሰዓት አካባቢ መገናኛ ዘፍመሽ ፊት ለፊት የመንገዱ መካፈያ ላይ የመንገድ ትዕይንት እየቀረጸ እያለ ከተቃራኒ አቅጣጫ በፍጥነት የመጣ መኪና ገጭቶት ከባድ የእግር ስብራት እንደደረሰበት ገልጿል አደጋ ቢሆን ዛሬ በህይወት አልኖርም ነበር፣ ግን እግዚአብሔር አትርፎኛል። ስለም ደግሞ እግዚአብሔርን አመስግኖታል ማለት ነው። እንግዲህ ታዋቂ ሄኖክ ድንቁ በጣም ኢትዮጵያ ውስጥ ታዋቂ ከሚባሉ አርቲስቶች እና ከተዋናዮች መካከል አንዱ ሲሆን ብዙ ፊልሞችን የሰራ በፊልሞች ውስጥም ተወዳጅነትና አድናቂነትን ያተረፈ ብዙ አድናቂዎች እንዳሉትም ከሀገር ውስጥ ከሀገር ውጭም ብዙ አድናቂዎች አሉትና በተለያዩ የቴሌቪዥን መስኮቶች ላይ የመጣም ደግሞ ብዙ ጊዜ ኢንተርቪው ሲያደርግ ኢንተርቪው እጅግ በጣም አነጋጋሪ የሆነና ና ስቲል ኢትዮጵያ ውስጥ በጣም ተወዳጅ ከሆኑ ብዙ ጊዜ እንግዲህ ታዋቂ ሲሆን፣ አንዳንድ ሰዎች እውቅናቸው የሆነ ጊዜ ላይ በጣም ከፍ ይላል እና የሆነ ሰዓት ላይ ደግሞ ዝቅ ይላል። ከሚዲያ ዓለም እየጠፋ ነው ማለት ነው። እሱ ግን ሁሌ እውቅናውን በተከታታይነት እያስቀጠለ የሚገኝ እንግዲህ ታዋቂ አርቲስት ነው ማለት ነው። እንደዛው ደግሞ ስፖርት ወዳድ ነው። ስፖርት የሚሰራ ጎበዝ ስፖርተኛ ነው። ሁለተኛ ደግሞ የእግር ኳስ ወዳድ፣ እግር ኳስን የሚደግፍ ከእግር ኳስ ውስጥም ደግሞ የአርሰናል ደጋፊ እንደሆነ ብዙዎቻችሁ ታውቃላችሁ ማለት ነው። እንግዲህ እንደዛውም ደግሞ ብዙ ማስታወቂያዎችን ይሰራል በተለይ

ማስታወቂያ ላይ ይሳተፋል ማለት ነው። የማስታወቂያ ባለሙያና እንደዛም ተዋናይ ነው ማለት ነው። በቅርብ ጊዜ ደግሞ የራሱን ፊልም በዳይሬክተርነትና በፕሮዲሰርነት ጀምሯል። እንግዲህ ከተዋናይነትም ያለፈ ፊልሞችን በመምራትና በማዘጋጀት እንደዛም ደግሞ ተዋናዮችን በመብረጥ ወደ ፊልም ዓለም እያስገባ የሚገኝ ጎበዝ ወጣት ነው ማለት ነው። እንግዲህ ባለፈው የፊልም ቀረጻ ላይ ያለ ነበር ይሄ የመኪና አደጋ ያጋጥመውና የመኪና አደጋውም እጅግ ክፉ ይሁን ነበረ ግን እግዚአብሔር አትርፎኛል ና ጉዳት ደርሰብኝም ደግሞ እግሬኔ እሱንም ደግሞ እያገገምኩ ይገኛሉ። ማለፎ ምንም አድማቂዎችና የኢትዮጵያ ህዝቦች በመላው ለእኔ ለተመኛችልኝ ቶሎ እንዲድን ስለተመኛችሁልኝ እጅግ በጣም አመሰግናለሁ እና ምንም ስጋት አይግባችሁ እያገገምኩ እገኛለሁ በእግዚአብሔር እርዳታ አሁን ደህና ነኝ እንደ አደጋ ቢሆን እጅግ በጣም ከባድ ይሆንብኝ ነበር በነፍሴ የመጣ ነገር ነው ግን እግዚአብሔር ደግሞ አትርፎኛል ሲልም ፈጣሪንም ህዝቡንም አመስግነዋል ማለት ነው እንግዲህ ሄኖክ ድንቁ ገና ወጣት ነው ብዙ ነገሮች ይጠበቅበታል ገና ብዙ ሰው ነገሮችን ብዙ ስራዎችን ይሰራል ተብሎ የሚጠበቅ ታዋቂ ወጣት ነው ወደፊትም ደግሞ በራሱ ፊልሞች ብቅ እንደሚልና ብዙ ፊልሞችን ሰርቶ አብቅቶ ለዚህ ህዝብ እንደሚያበቃ እጅግ እኛም ደግሞ ተስፋለን ማለት ነው። እንግዲህ ሄኖክ ድንቁ በተለያዩ ጊዜ በተለያዩ ነገሮች ላይ ስለሱ ስነሳ በጣም አነጋጋሪ የሆነ ጉዳዮች እነሳለን ማለት ነው። ብዙ ጊዜ ለብዙ ሰዎች በጣም ጥያቄ የሚሆነው ስለ ፍቅር አጋር ወይም ደግሞ ፍቅረኛ ያለው ወይስ አግቷል ወይስ የሚለው ነገር ነው እንግዲህ እና ይህንን ጥያቄ ብዙቻችን ስጠይቁ ነ ይቻል በውስጥ መስመር ስለዚህ ጉዳይ እኛ በይፋ እሱ ያስተዋወቀ ያስተዋውቀው ነገር የለም ይሄ ፐርሰናል ጉዳይ ስለሆነ ስለሱ ይህንን ነገር ላይ ብዙም የምናገር ነገር የለንም ምናልባት ከሶሻል ሚዲያ አንዳንድ ነገሮች የሚወሩ አሉ እሱን ደግሞ ጀስት ያ ብዙ ሰዎች ራሳችሁ ስለምታዩት ያንን ኢንዲተል ስለ ፐርሰናል ነገሮች ባናበራ የተሻለ ነው። ነው ብዬ ያስባለ ማለት ነው። ከዚህ የዘለለ የንግድ እንቁ ፈጣሪ ጨርጾ ይማር ለማለት ፈልጋለሁ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁሉ ላቸዋለሁ። ሰላም ኑርልኝ።